ይቅርታ ብለን ካሳም ካስፈለገ ካሳ ከፍለን በየሰፈሩ አምጡና አወያዩና እንታረቅ፣ እንስማማ፣ ችግር የለብኝም፣ ደስ ይለኛል፣ ሰላም ነው የምፈልገው። ለሰላም ምን ያህል ርቀት እንደሚሄዱ፣ ለንግግር ምን ያህል ዝግጁ እንደሆኑ ነው ያሳዩትም እየተናገሩ ድርድር፣ ንግግር። ምንግርግር ንግግር የለም ያለው ማን ነው? የሽፍታውና የዱርዮቹ አለቃ ነው። መንግስት ህግና ስርዓት እያስከበረ መንግስት ሽፍታን አደብ እያስገዛ ሁለቱ ኃይላት ይነጋገሩ ብሎ ከሽፍታ እኩል አርጎ መግለጽ አይቻልም። ኃይላት የሚለው አገላለጽ ለመንግስት አያስጊ ዶክተር ደሳለኝ ጫኔን የምክር ቤት አባል ያደረጋቸው ህገ መንግሥታዊ ጉዳይ ነው። እሳቸው የጠሩት ያለው ኃይል ህገ መንግስቱን የጠላ ነው። ንግግር ጥሩ ነው፣ ስስ ልብ ነው። እኔ ዶክተር ደሳለኝ ጫኔ እንደ በጨዋ ድንብ ለመግለጽ ለታጣቂዎቹ ለሽፍቶቹ ስስ ልብ ነው ያለ፣ ሄደው ይዞ ይምጡ ኑ ጠረጴዛ ይሻላል። እናንተ የምትሄዱበት መንገድ በ21ኛው ክፍለ ዘመን መንግሥት መገልበጥ የሚችል አይደለም። የእናንተ ሥራ ተላላኪነት ነው። የእናንተ ሥራ ዱርይነት ነው። የእናንተ ሥራ ትምህርት ቤት ማውደም ነው። የአማራ ሕዝብ ደግሞ እሱ አይገባውም። ሰላም አማራጭ የሌለው አማራጫችን ነው። ሰላማችንን ስጡን የምንለው ለዚህ። እነዚህ ኃይሎች ግን ሰላማችንን ሊሰጡን አይችሉም። ምክንያቱም ተሽጠዋል። ቢፈልጉ አይችሉም። ከፋዮቻቸው ያንን እንዲያደርጉ አይፈቅዱላቸው። የመደመር ትውልድ ዕዳ ከፋይ ትውልድ ነው። እያንዳንዷ ችግራችን እያንዳንዷ ፈተናችን ወያኔ ወለድ ህወሓት ወለድ ስልሳዎቹ ወለድ። ማን ነው ለግጭት ምክንያት የሆኑ ጉዳዮችን በሙሉ ጥሎልን ሄደ? ወያኔ። ማን ነው እንዲህ የምንናውዝበትን የብሔር ፖለቲካና የብሔር ጌሾ ግቶን ሄዶ በዘራተ ላይ ያሰከረን? ወያኔ። እንደ ጀዋር መሀመድ ያሉ ፈተና መስረቅን ትግል ያደረጉ ትውልድ መግደልን መንገድ ያደረጉ ሰዎች ዛሬ ተነስተው ተቆርቋሪ ሲሆኑ ማየት ስላቅ ነው። የማሌዥያው ጠቅላይ ሚኒስትር አዲስ አበባ በነበሩበት ጊዜ ስለ ጠቅላይ ሚኒስትር ዶክተር አብይ አህመድ የሰጡትን ምስክርነት እንዲሁ የምታውቁትና የሚዘነጋ አይደለም።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 ጠይቄ ነው የምጀምረው። ቪዲዮቻችንን ወደ ተለያዩ የቴሌግራም ግሩፖች ሼር ብታደርጉልንም የበለጠ ተደራሽ እንድንሆን ስለሚያግዘን እሱ እንድታደርጉልን ጠይቄ ጀምራለሁ። ዛሬ በቆይታችን በጣም በርከት ያሉ ጉዳዮችን ነው የምናነሳው። ዶክተር ደሳለኝ ጫኔ ጋር ደረስ ብለን እንመለሳለን። ኢትዮጵያዊውን ከፍታና ኢትዮጵያዊውን ልህቀት ደግሞ ጂ20 አባል ሀገራት ጋር ሄደን እናየዋለን። የጠቅላይ ሚኒስትር አብይ አህመድ ግስጋሴ ኮሰመነ የተባለው ዲፕሎማሲ የት ደረሰ? እናስ ዶክተር አብይ አህመድና ትውልዳቸው እየከፈሉት ያለውንም ዕዳ የሰሞኑን የፖለቲከኞችን ሆይ ሆይታ አንስተንም እናነሰዋለን። አብራችሁ እንድትቆዩ ጠይቄ እጀምራለሁኝ። የኔ ሀገር እንደሆነ በከፍታ መቀጠሏን ተያይዘዋለች። ኮሰመነ ዲፕሎማሲው ደቀቀ ሲሉ የሰነበቱ የኢትዮጵያ ፖለቲከኞች ራሳቸውን ተቃዋሚ ብለው የሚጠሩ ኢትዮጵያዊ የሚሉ ደህና ናችሁ? እንዴት ናችሁ? ጠቅላይ ሚኒስትር ዶክተር አብይ አህመድ ደቡብ አፍሪካ ነው ያሉት። ደቡብ አፍሪካ የተገኙት ደግሞ በጂ ትዌንቲ የአባል ሀገራት ላይ ጉባኤ ላይ እንዲሳተፉ ግብዣ ተደርጎላቸው ነው። ከዛ በፊት ከጂ ትዌንቲ የአባል ሀገራት ጉባኤ በፊት በደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በተዘጋጀው የርዕሳነ ብሔሮችና የርዕሳነ መንግስታት ጉባኤ ላይ ተሳትፈዋል። በነገራችን ላይ ሌላ አንድ መነሳት ያለበት ጉዳይ የሲንጋፖሩ ጠቅላይ ሚኒስትር ከደቡብ አፍሪካው ጉባኤ በኋላ በቀጥታ ወደ አዲስ አበባ ይመጣሉ። የእሳቸው ወደ አዲስ አበባ መምጣት ደግሞ ቀላል ሁነት አይደለም። ሰውየው የሲንጋፖር ጠቅላይ ሚኒስትር ናቸው። የእሳቸውን ጉብኝት በጣም ዓለም አቀፍ ሚዲያዎች እየዘገቡት ነው። ትናንትና የእሳቸው የሀገራቸው የጠቅላይ ሚኒስትር ጽህፈት ቤት ነው ጉብኝታቸውን ያሳወቀው። እንግዲህ ከሰሞኑ የማሌዥያ ጠቅላይ ሚኒስትር አዲስ አበባ ነበሩ። የማሌዥያው ጠቅላይ ሚኒስትር አዲስ አበባ በነበሩበት ጊዜ ስለ ጠቅላይ ሚኒስትር ዶክተር አብይ አህመድ የሰጡትን ምስክርነት እንዲሁ የምታቁትና የሚዘነጋ አይደለም።

አሁናዊውን በተለይ ባለፉት ስድስትና ሰባት ዓመታት ኢትዮጵያ ያለፈችባቸውን እጅግ በርከት ያሉ ፈተናዎች ጠቅላይ ሚኒስትር ዶክተር አብይ አህመድ ያሳኳቸውን እጅግ አበይት ጉዳዮች በጣም ጥርት ባለ ቋንቋ ሲገልጹትና አድናቆታቸውን ሲቸሩ ተመልክተናል። እንግዲህ የማሌዥያውም የሲንጋፖሩ መሪ ወደ ኢትዮጵያ የመጡት በእንዲሁ ግብዣ ብቻ አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሲንጋፖርም ወደ ማሌዥያም ተጉዘው በሰሩት ዲፕሎማሲያዊ ስራ ነው፣ ጥልቅ በሆነ ስራ ነው። የሁለቱ ሀገራት ወደ ኢትዮጵያ መምጣት በነገራችን ላይ ዝም ብሎ ብቻ አይደለም። ኢትዮጵያ የምትከተለውን የቴክኖሎጂና የኢንዱስትሪ አካሄድም ከመደገፍ ረገድ የሚኖረው ሚና ቀላል አይደለም። ጠቅላይ ሚኒስትሩ ሲንጋፖርን፣ ማሌዥያን በሄዱ ጊዜ ያነሷቸው የነበሩ ነጥቦች የሚዘነጋ አይደለም። በነገራችን ላይ የማሌዥያው ፕሬዚዳንት አዲስ አበባ በነበሩበት ጊዜ በማሌዥያ ዋና ከተማና በአዲስ አበባ ከተማ መካከልም የእህትማማችነት ስምምነት ተፈራርመዋል። ሌሎች በርካታ ስምምነቶችም ተደርገዋል። ይህ በእንዲህ እንዳለ ነው እንግዲህ የሲንጋፖሩ ጠቅላይ ሚኒስትር ከጂ20 አባል ሀገራት ጉባኤ በኋላ ወደ አዲስ አበባ ይመጣሉ። የተባለው ኮሰመነ ይላሉ እና እጅሬ ኩስምን ብለው ሲያበቁ አበላሹት ይላሉ እና እጅሬ ብልሽት ጥብለው ሲያበቁና ያሳዝኑኛል። ማለት ጆሮ ማጣት ክፉ ነው። እንዲህም አለ እንዲያ። ግን ጠቅላይ ሚኒስትር ዶክተር አብይ አህመድ መንገዳቸው እየሰመረላቸው፣ እየቀናላቸው የኔ ሀገርም እየተከበረች እየቀጠለች ነው። የጠቅላይ ሚኒስትር አብይ አህመድን ዲፕሎማሲ ኮሰመነ የሚሉት ሰዎች የኢሳያስ አፈወርቂ ተላላኪ መሆናቸው ደግሞ ጨዋታውን ከፍ ያደርገዋል። ሁሌ እንዲህ ብትጫወች ብሏል ዘፋኙ። ሁሌ እንዲህ ብትጫወች ነው እንጂ ሌላ ምን ማለት ይቻላል? ምንም። ይህ በእንዲህ እንዳለ ወደ ዛሬው ዕለታዊ ጉዳያችን ስንገባ ዶክተር ደሳለኝ ጫኔን እናገኛቸዋለን። ዶክተር ደሳለኝ ጫኔ እንዴት ኖት? ደህና ኖት ወይ? ዶክተር ደሳለኝ ጫኔ ከሰሞኑ አንድ ንግግር ተናግረዋል። እንደ ህዝብ ተወካዮች ምክር ቤት አባልነቴ ብለው ነው የተናገሩት። እኛም ወሳኙን ጥያቄ የምንጠይቃቸው እንደ ህዝብ ተወካዮች ምክር ቤት አባልነታቸው ነው። መንግስት ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ ነው። ይህን ካልን ዘንዳ ዶክተር ደሳለኝ ጫኔ ከሶስቱ የአንዱ አባል ናቸው። ስለዚህ የመንግስት አካል ናቸው ማለት ነው። እንጠይቃቸዋለን። ዶክተር ደሳለኝ ጫኔን ከመጠየቃችን በፊት ግን መሰረት የሚሆኑልንን ሁለት ቪዲዮዎች እንመልከት የመጀመሪያው ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ናቸው ይዋቸው ይቅርታ ብለን ካሳም ካስፈለገ ካሳ ከፍለን በየሰፈሩ አምጡና አወያዩና እንታረቅ እንስማማ ችግር የለብኝም ደስ ይለኛል ሰላም ነው የምፈልገው እንደዚያም ካላደረገ አማራ ለጥቃት ይጋለጣል እዚህ ሰፈሩ ስንንጎዳጎድ ችግር ያጋጥመናል በውስጣችን ያለውን ጉዳይ ብንፈታ ጥሩ ነው እነሱ እዚህ መጥተው እኛ እዛ ብንቀመጥ ምንም ችግር የለብንም። እና በአማራ ክልል ተደጋጋሚ ጥሪ ያቅርበናል። አሁንም ክቡር ፕሬዚዳንት፣ ክቡር ምክትል ጠቅላይ ሚኒስትር፣ እባካችሁን በሰላማዊ መንገድ ገብቶ መነጋገር የሚፈልግ ሰው ካለ ይሄ ሁሉ የሃይማኖት አባት ምን ይሰራል? ጎንደር ያለው ሃይማኖት አባት ጎንደር ያለውን፣ ጎጃም ያለው ጎጃም ያለውን፣ ወሎ ያለው ወሎ ያለውን፣ ወለጋ ያለው ወለጋ ያለው ያስገባ እንነጋገርና እንወያይና በእኛ አቅም ይመለስ ነገር ካለ መልሰን፣ እማይመለስ ካለ ደግሞ ለህዝቡ ህዝቡ በሚሰማው መንገድ በዚህ ጊዜ ይመልሳል ብለን እንፈተዋለን። ብዙ አያጣላም። እስከዛ በደም ተደራጅቶ መመረጥ ነው እና ሰላም፣ እኛ ስለማንፈልግ አይደለም። እሳቸውን እንደሰማችኋቸው ነው ለሰላም ምን ያህል ርቀት እንደሚሄዱ ለንግግር ምን ያህል ዝግጁ እንደሆኑ ነው ያሳዩትም፣ እየተናገሩትም። ሁለተኛውን ቪዲዮ ደግሞ ስሙት ድርድር ንግግር ምንግርግር ጅኒ ጃንካ ብሎ ነገር የለም። ድንግርግር ምንግርግር ንግግር የለም። ያለው ማን ነው? የሽፍታውና የዱርዮቹ አለቃ ነው። ዶክተር ደሳለኝ ጫኔ ከሰሞኑ እችን ንግግር መሰረት እናድርግና እንጠይቃቸው አዛኝ አዛኝ ቂቢያንጓች የሆነ አሳይት ሰጥተዋል። እንደ አማራ ህዝብ ተወካይነቴ ህዝቡ ላይ የደረሰ ያለው በደል እንዲቆም ሁለቱ ኃይላት ወደ ንግግር ቢመጡ ምናምን ምናምን የሚል ማለት ነው። የተለመደ ሙዚቃ። ሁለቱ ኃይላት ማን ናቸው? የመጀመሪያው ጥያቄ ይህ አገላለጽ ትክክል አይደለም። መንግስት መንግስት ነው። ኃይላት ብለ ከሽፍታ ጋር እኩል አድርጎ መግለጽ ትክክል አይደለም። ዶክተር ደሳለኝ ጫኔ ብቻ አይደለም ይህን ስህተት የሚሰሩት ብዙዎች ይህን ስህተት ይሳሳታሉ። እየተለመደ መጣ። በመጀመሪያ ይሄ ነገር በጣም ተለያይቶ መመልከት መቻል አለበት። መንግስት መንግስት ነው። መንግስት ህግና ስርዓት እያስከበረን፣ መንግስት ሽፍታን አደብ እያስገዛ፣ ሁለቱ ኃይላት ይነጋገሩ ብሎ ከሽፍታ እኩል አርጎ መግለጽ አይቻልም። ኃይላት የሚለው አገላለጽ ለመንግስት አያስኬድም። ምክንያቱም እሳቸውም ይሄ ንግግራቸው የመንግስት አካል ያደረጋቸው ህገ መንግስት ነው። እሳቸው ከመንግስት ጋር አንድ አድርገው እየጠሩት ያለው አካል ደግሞ ህገ መንግስቱን የጣሰ ነው። ህገ መንግስቱ በሰጠኝ ስልጣን ህገ መንግስቱን የጣሰውን አካል ጋብዙልኝ ብሎ አይነት አጠያየቅ እንዴት ያለ ጉዳይ ነው ወገን? ረ እየተሳሰብን ረሀ ከቀልባችን እየሆንን እንጂ ምን ኮናችኋል? ከቀልባችን እየሆንን እንጂ አያስኬድም። ዶክተር ደሳለኝ ጫኔን የምክር ቤት አባል ያደረጋቸው ህገ መንግስታዊ ጉዳይ ነው። እሳቸው የጠሩት ያለው ኃይል ህገ መንግስቱን የጠላ ነው። ንግግር ጥሩ ነው፣ ድርድር ጥሩ ነው። እንዴት አይነት አጠራር ነው መቼና እንዴት ነው የሚደረገው የሚለው ግን በጣም ወሳኝ ጉዳይ እች አይነት ድምፅ በጣም ስለበረከተች ነው ዛሬ ማንሳቴ ሁለቱን ኃይሎች ኃይላት ብሎ መግለጽ በጣም ችግር በጣም ችግር ዶክተር ደሳለኝ ጫኔ ምናልባት ፓርቲያቸው ውስጥ ስለማይሰሙ ይሆናል በአደባባይ ይሄን ያነሱት አላውቅም እሱ ግን ትክክለኛ ጉዳይ አይደለም ወደ ታች የወረድንም በጣም በርካታ ጉዳዮችን አያይዘን የምናነሳበት ጉዳይ ነው። ሁለቱን ኃይላት እኩል ማየት ትክክል ስላል አይደለም ማለት ነው። በመሰረቱ ቅድም እንዳነሳሁት ሁለቱ ኃይላት ብሎ መንግስትንና ሽፍታን አንድ አይነት አድርጎ መግለጽ ፍጹም ስህተት ነው። ተገቢነት የሌለው አገላለጽ ነው። ተገቢነት የሌለው አገላለጽ ነው። የአገላለጽ ዶክተር ደሳለኝ ጫኔ ያገኙትን ህገ መንግስታዊ የሆነንትንም የሚጥስባቸው ነው ማለት የህግ አውጪ፣ የህግ አስፈጻሚ፣ የህግ ተርጓሚ መንግስት አብላጫ ድምፅ ስላለው ህግ አስፈጻሚውን ወስዷል። በአንድም በሌላ ዶክተር ደሳለኝ የፓርላማ አባል ናቸው፣ የመንግስት አካል ናቸው። ስለዚህ እሳቸው ከቻሉ ልክ ቅድም ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ሄደው ይዞ ይምጡ። ኑ ጠረጴዛ ይሻላል። እናንተ የምትሄዱበት መንገድ በ21ኛው ክፍለ ዘመን መንግስት መገልበጥ የሚችል አይደለም። የእናንተ ስራ ተላላኪነት ነው። የእናንተ ስራ ዱርዬነት ነው። የእናንተ ስራ ትምህርት ቤት ማውደም ነው። የአማራ ህዝብ ደግሞ እሱ አይገባውም፣ እድገት ይገባዋል፣ ሰላም ይገባዋል፣ ረፍት ይገባዋል ብሎ ማለት ያባት ነው። ግን እንደው አንድ እግሬን ፓርላማ አንድ እግሬን ጫካ፣ ስስ ልብ ነው እኔ ዶክተር ደሳለኝ ጫኔ እንደ በጨዋ ደንብ ለመግለጽ ለታጣቂዎቹ፣ ለሽፍቶቹ ስስ ልብ ነው ያላችሁ። እንደው ጥሎባቸው ይሁን አለቀ ስስ ልብን ያላቸው። እቺ ነገር ግን ከወያኔ የተኮረጀች ናት። ወያኔ መጀመሪያ ምን ትላለች? በቃ ካለኔ ሰው የለም። አሁን እንትን ትላለው ደመሳለው ነገር አለሟለቀ መጣው መጣው ትላለች። ትንሽ ስትጠቀስ ጄኖሳይድ እንትን ተፈጽሟል፣ ጥቃት ተፈጽሞብኛል፣ ዓለም አቀፍ መንግስታት፣ ዓለም አቀፍ ተቋማት ምናምን ብላ ትጮዋለች። የሰሞኑ የዶክተር ደሳለኝ ጫኔ ንግግርም እንዲያ አይነት ነገር ይመስለኛል። ከህወሓት የተኮረጆች ልክ ጫካ ያለው ኃይል የሆነ አይነት ጉዳት ሲደርስበት ከተማ ያለው ኃይል የሆነ ንግግር የሚያደርግለት ነገር ይመስላል። እንዲህ ነው ጨዋታው። በአንድ እግር ፓርላማ፣ በአንድ እግር ጫካ ግን አይሆን። በአንድ እግር ፓርላመንታዊ ስርዓቱን ወዶ ፓርላመንታዊ ስራ የሰጠ ፓርላመንታዊ ስርዓቱ የሰጠውን እድል ተጠቅሞ በሌላ በኩል ደግሞ ያንን ሀገራዊ ስርዓት ለመናድ የሚንቀሳቀስን ኃይልም እሸከማለሁ ብሎ ላማለኝ በሰማይ እንቁላል ጣለችልኝ አይነት ነገር እንዳይሆንበት ትንሽ ከቀልቦት ቢሆኑ ጥሩ ነው። በጣም ትንሽ ትንሽ ነገሩ እንዳይጣረስ ማለት አለመግባባት ውስጥ እንዳይገባ ትንሽ ነገሩን ማየት በጣም ወሳኝ ነው። በተደጋጋሚ የሚያነሱት ጥያቄ ለሽፍታ ስስ ልብ እንዳሉት ስለሚያሳብቅ ነው ማለት አይሆንም፣ አይሆንም፣ አይሆንም። ቅድም እንደሰማ ነው ጫካ ያለው ኃይል ነው መነጋገር የማይፈልገው። ቅድም እንዳየ ነው ጫካ ያለው ኃይል ነው ማውራት የማይፈልገው። ቅድም እንዳነሳ ነው ጫካ ያለው ኃይል ነው ድንግርግር ምንግርግር እያለ እየናቅ ያለው። መንግስት ለምኗል፣ ስልጣኔንም አካፍልሃለሁ ብሏል። እነሱ አይፈልጉትም። ለምን ይፈልጉታል? ጫካ ሆነው ብራንድ ይለብሳሉ፣ ሚሊዮን ላይ ይጫወታሉ፣ አራዛርም ይቀጥላሉ። ጫካ ሆነው ይላሉ። ምን ችግር አለ? ምን ጎደለባችሁ እንዴ? ብለው እንትን ይላል። የምሬ ነው እኮ። እና ዶክተር ደሳለኝ ጫኔ ያነሱት ያለው ጥያቄ አዛኝ ቅቤ አንጓች ነው። የአማራ ህዝብ ሰላም ያስፈልገዋል፣ ያስፈልገዋል። ይህንን ሁሉ ስናነሳ ንግግር አያስፈልግም ሰላም አያስፈልግም እያልን አይደለም፣ በሌላ እንዳይተረጎም ሰላም አማራጭ የሌለው አማራጫችን ነው። ሰላማችንን ስጡን የምንለው ለዚህ ነው። እነዚህ ኃይሎች ግን ሰላማችንን ሊሰጡን አይችሉም። ምክንያቱም ተሽጠዋል፣ ቢፈልጉ አይችሉም። ከፋዮቻቸው ያንን እንዲያደርጉ አይፈቅዱላቸው። የህዳር አህያ ነህ። ተጭነሃል ሂድ ሲሉ ትሄዳለህ፣ ና ሲሉ ትመጣለህ። እንዲያ ነው ጨዋታችሁ። እና የሰላም ጥያቄ ይሄ ሰላማዊ ነኝ በምትል ኩሸት የታጨች ንግግር ትክክል አይደለች። ትክክል በጣም ትክክል አይደለችም። በነገራችን ላይ ይሄ ዶክተር ደሳለኝ ጫኔ ላይ ብቻ አነሳ ነው እንጂ እሳቸው ጋር ብቻ የሚቀር አይደለም አይደለም። ከሰሞኑ ምርጫ ያው እየደረሰ ነው። እነ ፕሮፌሰር መረራ ጉዲናም ከያሉበት ብቅ ብቅ ብለው እየተናገሩ ነው። ንግግር ቢደረግ ከታጣቂዎች ጋር ምናምን፣ ሁለቱ ኃይላት የሚል ንግግርን እየጠቀሙ ኃይሎች ምናምን እያሉ እኔ ያስቁኛል። ማለት ኮሚኮች ናቸው። ኩምክናን ይኮምኳታል ይመሻቸው እሱ እንዳለ ሆኖ ግን እኔ ይሄ መንግስት ቅድም እንዳነሳውላችሁ የመደመር ትውልድ እዳ ከፋይ ትውልድ ነው እያንዳንዱ ጠቅላይ ሚኒስትር ዶክተር አብይ አህመድና መንግስታቸው እየከፈለ ያለው ዋጋ የአሁን ስህተት አይደለም የቀደመ ኃጢአት ውጤት ነው ጠቅላይ ሚኒስትር ዶክተር አብይ አህመድ እየተፈተኑባቸው ያሉ ፈተናዎች የቀደሙ ናቸው። ይሄንን በበጣም ብዙ ማስረጃዎች መመልከትና ማየት እንችላለን፣ መፈተሽም እንችላለን። ለዚህ ማስረጃ ሚሆን በጣም በርካታ ነጥቦችን ማንሳት ይቻላል። እነ ፕሮፌሰር መራራ ጉዲና ፖለቲካ ጫካ ገብቷል፣ ዘንድሮ ፖለቲካ ጫካ ገብቷል እያሉን፣ ፖለቲካን ጫካ ያስገባውን ስራ የሰራው ማን ነው የሚለውን ጥያቄ ማንሳት መፈተሽ አለበት። የብልጽግና መንግስት ጠቅላይ ሚኒስትር ዶክተር አብይ አህመድ እየተፈተኑ ያሉት በውርስ ኃጢአት ነው። የመደመር ትውልድ እዳ ከፋይ ትውልድ ነው። እያንዳንዷ ችግራችን፣ እያንዳንዷ ፈተናችን ወያኔ ወለድ፣ ህወሓት ወለድ፣ ስልሳዎቹ ወለድ ሲንደባለል ሲንከባለል የመጣ እያንዳንዷ የምትፈነዳው ቦምብ ወያኔ ያጠመደቻት ታይም ቦምብ እያንዳንዷ የፖለቲከኞቻችን ጥያቄ የቀደመ ኃጢአት ለምሳሌ ከሰሞኑ የተነሳው የትምህርት ፖሊሲ ጉዳይ የትምህርት ፖሊሲው ላይ ይሻሻሉ የተባሉ አብዛኞቹ ደንቦች ላለፉት 30 ዓመታት የነበሩ ናቸው ቀላል ምሳሌ ማነሳላችሁ ነው እሱ አብዛኞቹ የፖሊሲ ለውጦች ጠቅላይ ሚኒስትር ዶክተር አብይ አህመድን እየፈተኗቸው ያሉ ፖሊሲዎች የዛ ውጤቶች ናቸው ከዛስ የዛ የቀደመ ኃጢአት እዳ ዛሬ እየተከፈለ ያለው እዳ። አብሮ መስራች የነበሩ ሰዎች አሁን ደግሞ ማለት ነው ተቺ ሆኖ ይመጣሉ። በጣም ያስቃል። እንደ ጀዋር መሀመድ ያሉ ፈተና መስረቅን ትግል ያደረጉ ትውልድ መግደልን መንገድ ያደረጉ ሰዎች ዛሬ ተነስተው ተቆርቋሪ ሲሆኑ ማየት ስላቅ ነው። በጣም ስላቅ ነው። ይሄ አሳፋሪም ነው። ይሄ ትውልድ የቀደመ ኃጢአት እየከፈለ ነው። አንድም በራሱ ስህተት የመጣበትን ፈተና እየተፈተና አይደል? የቀደሙት የተሳሳቱትን ለማረም ነው እየሰራ ያለ። የቀጠናው ችግር ወያኔ ወለድ ነው። ወያኔ በእያንዳንዱ ቀጠናው ላይ ባለ ችግር ትሳተፍ ነበር። የደቡብ ሱዳንን ኃይሎች ደብረ ዘይትና ሂልተን ሆቴል አስቀምጦ ሲያበጣበጥ የነበረ ማን ነው? ወያኔ። በሱዳን ትርምስምስ እጁን የሰደደው ማን ነው? ወያኔ። በሶማሊያ ማን ነው የነበረው? ወያኔ። ኮንትሮባንድ የሚያሳልጡ ወያኔ። እንዴ ማን ነበር የቀንድ ከብት የሚያመላልስበት? ማን ነበር ከቦረና ሻኛ፣ እስከ ጥይት ንግድ እስከ ኡጋንዳ ያለውን ቼን ይዞ ቀጠናውን ሲያተራምስ ይኖረ? ወያኔ። ማን ነው ዛሬ የምንተራመስባቸውን በየክልሉ ድንበር ላይ ያሉ የድንበር ግጭት የሆኑ ምክንያቶችን አስቀምጦ ሄደ? ማን ነው ለግጭት ምክንያት የሆኑ ጉዳዮችን በሙሉ ጥሎልን ሄደ? ወያኔ። ማን ነው እንዲህ የምንናውዝበትን የብሔር ፖለቲካና የብሔር ጌሾ ግቶን ሄዶ በዘራተ ላይ ያሰከረን? ወያኔ። ማንም አይደለም፣ ወያኔ ናት። እያንዳንዱ ጉዳይ፣ እያንዳንዱ ችግር መነሻው የወያኔ ነው። ከዛ ራሷ ወያኔ ደግሞ ሌላ ፈተና ሆና ትመጣለች ይህን ወያኔ ወለድ በሽታ እየታገለ ያለ መንግስት ነው ያለው። ይህን አጽንኦት መስጠት ያስፈልጋል። የባህር በር ጉዳይ ዋነኛው ጉዳይ ማን ያመሰው? ወያኔ። ወያኔ በሰራች ውስጠት ነው ደርግ ለወያኔ የሰጣት ኢትዮጵያ የባህር በር ያላት ኢትዮጵያ ናት። ወያኔ ናት ወስዳ አዘግታ፣ ዛሬ ያንን ጥያቄ ለመመለስ ይሄ ሁሉ ችግር፣ ይሄ ሁሉ ፈተና፣ ይሄ ሁሉ ስቃይ እየታየ ያለው መዘንጋት የሌለበት ነገር መዘንጋት የሌለበትም፣ የመደመር ትውልድ እዳ ከፋይ ትውልድ ነው። በቀደመ ኃጢአት ነው እየተፈተነ ያለው። እየመረረህም ቢሆን ትውጠዋለህ፣ ዋጠው። በጣም ደስ የሚለው ግን የቀደመ ኃጢአቱን ሳይሆን የቀደሙት የሰሩትን ኃጢአት እያጠራ የራሱን ደማቅ ታሪክ እየጻፈ መደመርም፣ በባህሪው እንደዚያ ስለሆነ የነበረን ይዞ አዲስ ነገር መጨመር ከዛስ አዲስ ዘመናዊ ጉዳዮችን ይዞ ደግሞ ጀምሮ መጨረስ፣ በቃ በዛ መንገድ እየተሰራ የመደመር ትውልድ ዕዳ እየከፈለ እየሄደ ነው እና እያንዳንዱን ችግር መነሻውን ከነሱ ላይ ይዞ እነዚህን ሁሉ ኃይላት ይዞ እንትን ማለት በጣም ችግር ስለሚሆን ትችቶቻችሁን ትንሽ መስመር ብታዝይዙት። አንድ እግር እንትን፣ አንድ ግር እንትን አይሆንም። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። ነገሮችን የምንመለከትበት እይታ፣ ነገሮችን የምናሰላበት የስሌት ማዕቀፍ ይሄ የሆነ እንደው እንደው ለይምሰል ካልሆነ እንደው ጨፍኑና ላሞኛችሁ ዝም በሉና እኔ እንዳረኩ ላርጋችሁ አይነት ካልሆነ በስተቀረ ብዙ አያስኬድምና እሱን ከግምት ውስጥ ማስገባት ያስፈልጋል። እንዲያ ማለ እንዲያ ግን እንኳን ደስ አላችሁ ኢትዮጵያችን በዓለም የዲፕሎማሲ አደባባይም በሚገባት ልክ እየተጫወተች ትቀጥላለች። አስፈላጊ የሆኑ ነገሮቿን ደግሞ የሚያስመልሱ ጀግኖች ልጆቿ ጥያቄዋን እያስመለሱላት ከመቀጠል ውጭ ምርጫ ስለሌላት እየቀጠለች ትቀጥላለች። ከዚህ ውጭ ያለ ነገር ነው የምፈልገው። ኢትዮጵያን አቆማለሁ የሚል ካለ የመረጠበት ሄዶ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 ቸር ቆዩን። የነገ ሰው ይበለን። ቼርስ